የአዲስ አበባ ከተማ አስተዳደር ተግባራዊ ያደረገው የንብረት ግብር ውሳኔ ተሽሯል። ይህ ውሳኔ ለምን እንደተሻረ በዝርዝር እንመለከታለን። በሌላ በኩል ደግሞ ሁለት የውጭ ባንኮች በኢትዮጵያ ስራ ለመጀመር ከጫፍ መድረሳቸውን ሰምተናል። የባንኮቹን ማንነትና የሚገቡበትን መንገድ እንደዚሁ በዝርዝር እንመለከተዋለን። ሰላም ቤተሰቦቻችን! መረጃዎቹን የት ሀገርና የት ከተማ ሆናችው እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችው እንደምትፈልጉ ማስ ያሳውቁን አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን እስከ መጨረሻው አብራችሁን ቆዩ የባንክ ሴክተሩ ለውጭ ባንኮች ክፍት እንደሆነ ብሔራዊ ባንክ ካስታወቀ በኋላ እስካሁን ሁለት የኬንያ ባንኮች ዘርፉን ለመቀላቀል በሂደት ላይ እንደሚገኙ ተነግረዋል። ባንኮቹ ወደ ሀገር ውስጥ ሲገቡ በመመሪያው መሠረት ቅርንጫፎችን ወይም ደግሞ ወኪል ቢሮዎችን መክፈት ወይም ደግሞ በሀገር ውስጥ ባሉ ባንኮች የአርባ በመቶ አክሲዮን ድረስ ማግኘት ይችላሉ ተብሏል። ወደ ኢትዮጵያ ገበያ ሊገቡ እንደሆነ ከተገለጹት ባንኮች መካከል አንደኛው የኬንያው ብሔራዊ ባንክ ሲሆን በስም ካልተጠቀሰ አንድ የኢትዮ የኢትዮጵያ ባንክ የ40 በመቶ ድርሻ ሊገዛ ይችላል ተብሏል። ሌላኛው ደግሞ የኬንያው ኢኩዊቲ ባንክ ሲሆን በኢትዮጵያ የባንክ ዘርፍ ለመሰማራት በቅርቡ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ተወያይቶ እንደነበር ተጠቅሷል። በመሆኑም እንግዲህ እነዚህ ሁለት የኬንያ ባንኮች በቅርቡ ወደ ኢትዮጵያ ገበያ ገብተው መሰማራት ይጀምራሉ ማለት ነው። በሌላ በኩል ደግሞ የአዲስ አበባ ከተማ አስተዳደር ተግባራዊ እያደረገውን የንብረት ግብር ውሳኔ ተሽሯል። የአዲስ አበባ ከተማ አስተዳደር ተግባራዊ እያደረገውን የንብረት ግብር መ መመሪያ ህገወጥ ነው በማለት የፌዴራል ከፍተኛ ፍርድ ቤት የሰጠውን ውሳኔ የፌዴራል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ሙሉ በሙሉ ሽሮታል። ጠቅላይ ፍርድ ቤቱ በውሳኔው ክሱን የመሰረተው እናት ፓርቲ ጉዳዩን ለፍርድ ቤት የማቅረብ የህግ መብትና ምንም አይነት ስልጣን የለውም ሲል ብይኑን ሰጠዋል። የአዲስ አበባ ፋይናንስ ቢሮ ሚያዝያ 3 ቀን 2015 ዓ.ም ተግባራዊ እንዲሆን ያወጣው የንብረት ግብር መመሪያ መሆኑ ይታወሳል። እናት ፓርቲ መመሪያው ህገወጥ ነው በማለት ክስ የመሰረተ ሲሆን የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ጥር 9 የፓርቲውን ክስ ተቀብሎ መመሪያውን እንዲሻር ወስኖ ነበር። በውሳኔው ቅር የተሰኘው የአዲስ አበባ ፋይናንስ ቢሮ ለፌዴራል ጠቅላይ ፍርድ ቤት ይግባኝ በማቅረቡ የስር ፍርድ ቤት ውሳኔ አፈጻጸም እንዲታገድ ተደርጎ ክርክሩ ሲካሄድ ቆይቷል። የፌዴራል ጠቅላይ ፍርድ ቤት አምስተኛ ፍትሐ ብሔር ይግባኝ ሰሚ ችሎት ሰሚ ዛሬ በሰጠው የመጨረሻ ውሳኔው የስር ፍርድ ቤት ውሳኔ የተሳሳተ መሆኑን ገልጿል። ፍርድ ቤቱ ለውሳኔው በምክንያትነት ያቀረባቸው ሶስት ዋና ዋና ነጥቦች አንደኛ ማንኛ ከሳሽ የሆነው እናት ፓርቲ ተከራይ እንጂ የቤትም ሆነ የቦታ ባለቤት ባለመሆኑ መሆኑን ጠቅሷል። ሁለተኛ ደግሞ በጉዳዩ ላይ ፓርቲው በቀጥታ የሚነካው መብትም ሆነ ጥቅም ስለሌለው መሆኑን ገልጿል። በሶስተኛ ደረጃ ደግሞ ፓርቲው ከሌላ አካል ክሱን እንዲያቀርብ የተሰጠው ውክልና ባለመኖሩ መሆኑን አስታውቋል። ፓርቲው ክሱን የማቅረብም ሆነ የመከራከር የህግ ስልጣን እንደሌለው በመግለጽ የስር ፍርድ ቤቱን ውሳኔ እንዲሻር ወስኗል። ጠቅላይ ፍርድ ቤቱ አክሎም የስር ፍርድ ቤቱ ክሱን በመጀመሪያ ደረጃ መቃወሚያ ላይ ተመስርቶ መዝጋት ሲገባው ወደ ክርክር ማስገባቱ ስህተት ነበር ብለዋል። እናት ፓርቲ ጉዳዩን በተመለከተ ባወጣው መግለጫ ወደ ፍርድ ቤት የሄደው በኑሮ ውድነት የጎበጠው ህዝብ ላይ የተጫነውን ህገወጥ የብዝበዛ አዋጅ ለመሻርና የፍትህ ስርዓቱን ለማጋለጥ መሆኑን ገልጿል። ፓርቲው አክሎም በዚህ ጥረታችን አንዱን በከፊል አንዱን ሙሉ በሙሉ አሳክተናል ብለን እናምናለን ሲል አስታውቋል። የፍርድ ሂደቱን እስከ መጨረሻው እንደሚገፋበት የገለጸው እናት ፓርቲ የፍርድ ቤቱን የውሳኔ ቅጂ እንደደረሰው ለህዝብ ይፋ እንደ እንደሚያደርግና ቀጣይ የይግባኝ ሂደቶችን ለህዝብ እያሳወቀ እንደሚቀጥል አስታውቋል። በሌላ በኩል ደግሞ ፖሊስ ከሚጠፉ ግለሰቦች የአፋልጉኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ አስገቡ የሚሉ ግለሰቦች ላይ ጥብቅ ምርመራ መጀመሩን አስታውቋል። ከሚጠፉ ግለሰቦች የአፋልጉኝ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ገንዘብ አስገቡ በሚሉ ግለሰቦች ላይ ጥብቅ ምርመራ መጀመሩን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተለያዩ ጊዜያት ከቤተሰቦቻቸው የሚጠፉ ህጻናት፣ ታዳጊዎች ወንድሞቻቸውና ጎልማሶች፣ ወላጆቻቸው፣ አሳዳጊዎቻቸው ወይም ቤተሰቦቻቸው ጉዳዩን ወደ ፖሊስ ከመውሰድ ይልቅ በተለያዩ መንገዶች የአፋልጉኝ ማስታወቂያዎችን እንደሚለቁ ይታወቃል። በማህበራዊ ሚዲያዎች ከሚለቀቁ የአፋልጉኝ ማስታወቂያዎች ላይ ከሚለጠፉ ግለሰቦች ጋር ምንም አይነት ግንኙነት የሌላቸው አንዳንድ ግለሰቦች ልጃችሁ ወይም የጠፋው ሰው እኛ ጋር ነው፣ ገንዘብ አስገቡ፣ ይህንን ካላደረጋችሁ በህይወት አታገኟቸውም በማለት በርካታ ገንዘብ በባንክ እንዲገባላቸው ያደረጉ ግለሰቦች ላይ ፖሊስ በጥናት የተ የተደገፈ የወንጀል ምርመራ ተግባር መጀመሩን አስታውቋል። ወላጅ የልጁን ወይም የቤተሰብ አባሉን መጥፋት ለፖሊስ ካሳወቀም ሊሞቱብን ይችላሉ በሚል ጉዳዩን ወደ ፖሊስ ይዞ ከመምጣት ይልቅ ገንዘብ ለጠየቁ በዚህ የወንጀል ተግባር ላይ ለተሰማሩና ለተደራጁ ወንጀል ፈጻሚዎች ገንዘብ እያስገባ ለተለያዩ ማህበራዊና ኢኮኖሚያዊ ቀውሶች እየተጋለጠ እንደሚገኝ እየተደረጉ ባሉ የምርመራ ስራዎች መረጋገጡን አስታውቋል። የአዲስ አበባ ፖሊስ መሰል ወንጀሎችን የሚፈጽሙ ግለሰቦችን አስመልክቶ በተደጋጋሚ አቤቱ ዎች እንደሚቀርቡለት የተለያዩ የወንጀል አፈጻጸሞችን ለአብነት በማቅረብ የገለጸ ሲሆን አቤቱታዎቹን ተቀብሎ ተገቢውን ምርመራ እያደረገ እንደሚገኝ አስታውቋል። በዚህም ገንዘብ እንዲገባላቸው የጠየቁ ገንዘብ የገባላቸውና ከዚህ ወንጀል ጋር ግንኙነት ያላቸው ግለሰቦች ላይ ጥብቅ ምርመራ መጀመሩን ገልጿል። ህብረተሰቡ አብዛኛውን ጊዜ ተመሳሳይ ችግሮች ሲያጋጥሙት ጉዳዩን ወደ ማህበራዊ ሚዲያ ከማምጣት ይልቅ ሕግን ተከትሎ ለፖሊስ በማመልከትና ምርመራ እንዲጀመር በማድረግ ራሱን ከወንጀል ፍጻሜዎች እንዲጠብቅ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፈዋል። በሌላ በኩል ደግሞ የልማት ተነሺዎችን የሚመለከት አዲስ መረጃ ይፋ ተደርጓል። በመረጃው መሰረት የካሳ ክፍያ እና ምትክ ቦታ መዘጋጀቱ ታውቋል። በአገልግሎት አሰጣጥ ወቅት የሚታዩ ብልሹ አሰራሮችን ለመከላከልና የመሬት ወረራን ለመቆጣጠር የጥቆማ መስጫ የስልክ መተግበሪያ ማዘጋጀቱን የመሬት ልማትና አስተዳደር ቢሮ ገለጸ። ቢሮ ባለፉት ሶስት ወራት ለልማት ተነሺዎች ከ3.5 ቢሊዮን ብር በላይ የካሳ ክፍያ ስለመፈጸሙን ተ። ተላቅቷል በመጀመሪያው ሩብ ዓመት ብቻ 6725 ሄክታር የለማ መሬት በማዘጋጀት የ2018 በጀት ዓመት እቅዱን ከወዲሁ ማሳካት መቻሉን ቢሮ አስታውቋል። የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያኢ ያለፉት ሶስት ወራት ከመደበኛ ተግባራት አፈጻጸም ባሻገር በሰው ተኮር ተግባራት አመርቂ ውጤት የተገኘበት እንደነበር ተናግረዋል። ቢሮ አገልግሎት አሰጣጡን ይበልጥ ለማሳለጥና የተገልጋዮችን እርካታ ለማረጋገጥ የሲስተም ማሻሻያ ሥራዎችን ሰርቶ ጠናቋል ብለዋል። በአገልግሎት ወቅት የሚታዩ ብልሹ አሰራሮችን ለመከላከልና የመሬት ወረራን ለመቆጣጠር የጥቆማ መስጫ የስልክ መተግበሪያ አልምቶ ስራ ላይ መዋሉን ገልጸዋል። በተያዘው በጀት ዓመት ልዩ ጨረታን ጨምሮ 80 ሄክታር መሬት በሊስ ጨረታ ለማስተላለፍ በቂ የልማ መሬት መዘጋጀቱ ተጠቅሷል። የከተማውን የገቢ አሰባሰብ ለማሳደግ የተጀመረው የገቢ አሰባሰብ ንቅናቄ በቀጣይም ተጠናክሮ ይቀጥላል ብለዋል። አክለውም በከተማው በተጀመረው የኮሪደር ልማት ስራም ባለፉት ሶስት ወራት ልማት ተነሺዎች ከ35 ቢሊዮን ብር በላይ የካሳ ክፍያ መፈጸም መቻሉን ጠቁመዋል። በቀሪ ወራትም ለልማት ተነሺዎች ቀሪ የካሳ ክፍያና ምትክ ቦታ የማዘጋጀት ተግባር በልዩ ትኩረት እንዲሰራ መመሪያ ሰጠዋል። በአፈጻጸሙ ላይ በተደረገው ውይይትም በሩብ ዓመቱ የታዩ ጠንካራ አፈጻጸሞችን ከማስቀጠል ባለፈ ጉድለቶችን ለይቶ በቀሪ ወራት በትኩረት ለመስራት የሚያስችል የመፍትሄ ሀሳብ መካተቱ ታውቋል።